ጥበብ የራሱ በላና ዘዴ አለው። በተከታታይ ሰሞኑን ሳውጋችሁ የነበረው በዱር እንስሳት ላይ ነው፣ እንዲሁ እንቀጥልበታለን። ምናልባትም ከሰሞኑ ደግሞ ወደ ባህር ህይወት ይዣችሁ ሄድና እንዲሁ ሌሎቹን ማሳያያችሁ እመጣለሁ። ምናልባትም ከአመታት በፊት የቱሪስት አስጎብኝ መሆን እቅን ነበረኝ፣ ከአንድ ከሀ አመት በፊት ይሆናል። ስለዚህም ለምን የሚያስፈልገኝን ነገር አላን በቅርሶቻችን በዱር እንስሳቱ በአዋፉ በምኑ፣ እንዲሁም ሾርት ኮርስ አጭር ኮርስ ውስጥ ጅ ራሴን አዘጋጀኝ። በኋላ ደግሞ ሀሳብ የተቀየረ። ምናልባትም ኢትዮጵያ ውስጥ አሉ ከሚባሉ ሊነበቡ ከሚችሉ ምርጥ መጽሔቶች መካከል አንዱ እንድኖረኝ ፈለግኩ። አዝናኝ የሆነ መጽሔት ማለት ነው። ስለዚህም ቀደም ብዬ ያጫወትኳችሁ ወደፊትም የማጫወታችሁ ለእንደነዚህ አይነት ጉዳይ እንደሆን ነው። የመጽሔቱን ጉዳይ አልሆነም። የቱርሳስ ጎብኝነቱም በመሀል ጋዜጠኝነቱ ገባና ጠለፈኝ ጽናሰባት ሰባት ነጥብ አንድ ላይ ከነስራፌል ጋር መስራት ሲጀምር ቦታውን ወድጄው አሰራራቸው ደስ ብሎኝ ስለነበር ቀጠልኩኝ። አሁን የማይጫውታችሁ ከዛ ካዝናዬ ከዛ መረጃዬ እየመዘዝኩ ነውእና ስለእያንዳንዱ ስለ እያንዳንዱ እንስሳ አቅሜ የፈቀደ መጠን ለማንበብ ሞክሬ ያለኝ የሚገርመኝ የሚያስደንቀኝ አያሌ ነገሮች አጋጥሞኛልና አይደለም በዚህ ጉዳይ ላይ ስራዬ ብሎ ላላጠናና ለማያስብ ሰው ለሰፈጥሮ ባነበበ በቅጡ ያቃል የምትሉትም ሰው የሚያስደንቅና የሚያስደነግጥ አይነት ገጠመኞች ይኖሩታል። ጋይስባት ላብ ከኔ ጋር አንድ ሰፈር አንድ አራት አምስት ዓመት አብረን ኖራል ጨርቆስ ከስራ እንደመጣ በቀጥታ እሱ ጋ ነው የሚሄደው። ምናልባት መቶ እርምጃ ቢራመድ ነው። ሄዳልኝ፣ ውሉይን ይጠይቀኛል። ዛሬ ጋር ስብሃት ስለ ዝሆን አንብቤ መጣሁ እለዋለሁ። እንዴ ጭንቅላቱን ጨምድጄ እንደሚይዘው ልብ በሉ። ድንቅ ያተራረክ ጥበብም ብቃቱ እንዲኖራችሁ ጥረት ማድረግ መቻል አለባቸው። ህ ይህ የበሰለ ባያሉ ያነበበ ህይወቱን በሙሉ መጽሐፍ ስለቆየ ሰው ስለዝሆኑ ሳወራለት፣ እኔ ቀልቡ እንደምስበው ነው እያወጋቸው ያለሁት። ምን አነበብክ ስለዝሆን ይለኛል። ስራውን እንደያዘ ነው አንድ መጽሐፍ አርቶት እየሰራ ነው። ዝሆን ጋይ ስብሃት ብልቱ ብቻ ሃያ ሰባት ኪሎግራም ይመዝናል። ስለ ማን የኔን ግማሽ ያደለ ከዛስ አሁን ቀልቡ ምንጮም ድጅ ይሸዋል። ከዛ በኋላ እከክን የሰጠ ማከኪያን አይነሳ፣ ሰይፉንም የሰጠ አፎትን አይነፍግምና ወስዱ ያዋደዋል። ያን ግዙፍ አካል እንዴት ያንቀሳቅሰዋል? አትጨነቅ፣ ምንም አንቀሳቀስ አያስፈልግም። ብልቱ የራሱ ኢንጂን አለው። የመኪና ፒስተን ታውቃለህ ጋይስባ፣ ልክ እንደዛ አድርጎ መጨረሻው እርካታ ላይ ያደርሳትና ከሁለት ወራት በኋላ ራሱን የመሰለ ደቦል እንዲወለድ ያደርጋል። የዝሆን ልጅ ደቦል ነው። ምንለው አላክም ለማንኛውም፣ ቡችላ አይበችም፣ ምክንያቱም አንድ መቶ አርባ አምስት ኪሎ ግራም ነው የሚመስል ነው። ሲመጣ በሁለት እግሩ ከፊትም ሊመጣ ይችላል፣ በኋላ እግሩም ሊመጣ ይችላል። ይወድቅና ዘፍ ይላል። የእንግዲህ ልጁም አብሮ ነው የሚፈሰው። እናትየው እንዲንቀሳቀስ እና የተነካከዋለች። እንደምንም ይፍገመገማል። ከዛ እንደምንም ይቆምና፣ ከዛ በኋላ የመጀመሪያው እውቀቱ የእናቱን ጡት ፈልጎ ማግኘት ነው። እና ከፈልጉ ካገኘ በኋላ በጣም ተጫዋች እምቡር ባይ እንቅስቃሴ የሚያበዛ የሚደንቀው አጋጣሚ ደግሞ እስከ መጨረሻዋ ድረስ የእናትየ ትኩረት የማይነፈገው ነው። ልክ አስራ ሁለት ዓመት ሲሞላው ነው ለአቅመ ዝሆን የሚደርሰው። ስሪያ ሊፈጽም ሲል ገለል ሊል ይችላል። በምንም ተአምር ግን ረጅም ዓመታት የመኖር ግዴታ አለው። ማኅበራዊ ህይወታቸው ዝሆን ሁለት አይነት ነው፤ የአፍሪካና የኤዥያው ነው። የኤስያው ለማዳ ነው፤ ብዙ ማህበራዊ ክንውኖችን ከህብረተሰቡ ጋር ያደርጋል። የአፍሪካው የዱር ነው፤ ጫካን ይፈልጋል። የአፍሪካው በግዝፈት ይበልጣል፣ የኤሽያው ደግሞ አነስ ይላል። የአፍሪካው ወንዱ አምስት ሺህ አራት መቶ ኪሎ ግራም ሲመዝን ቁመቱ ሶስት ነጥብ አራት ሜትር ነው። ሴቷ 3600 ኪሎ ግራም ስትመዝን ቁመቷ 2.8 ነው ዝሆን እማወራ ነው ማህበራዊቷቸውን የሚመራው ታላቋ ሴት እሷ ናት የቱጋ ምግብ እንዳለ የቱጋ ውሃ እንዳለ ያሉበት ሁኔታ ምን እንደሚመስል የመሪነቱን ሚና የምትጫወተው ሴቷ ናት ሌላው እዛው መንጋው ውስጥ ተከታይ ሆኖ ነው እንትን የሚለው። አንዳንዴ ከሁለት እስከ ሀያ ይደርሳሉ። አንዳንዴም ደግሞ ከዘጠኝ እስከ አስር የሚደርሱበት ጊዜ አንዱ ቡድን አንዱ ቤተሰብ አይለያዩም። ልክ ለመመገብ በሚጓዙበት ጊዜ ደቦሎቻቸውን ሕጻናቱን መሀል ነው የሚያደረጓቸው። ወደ መኝታም ሲሄዱ መሀል አድርገው ነው እየተቆጣጠሩ አካባቢያቸውን በደንብ እያስተዋሉ ማህበራዊ ሕይወታቸውን የሚመሩት። ጠላት አለ ያጠላ ሲመጣ ደግሞ ምን ያደርጋሉ? ቦታው ላይ ስደርስ አወጋቸዋለች። አንድ ዝሆን አፍሪካ ውስጥ ሶስት መቶ ኪሎ ግራም በቀን የተለያዩ እጽዋትን መብላት አለበት። ሳር፣ ቁጥቋጦ፣ ትልቅ ግንድላን ፈንግሎ መቀረጣጠፍ አሳምሮ ይችልበታል። ሴቷ አንድ መቶ ሰባ ኪሎ ግራም የምትመገበው ያስፈልጋታል። ይህንን ለማድረግ አስራስድስት ሰዓት በምግብ ላይ ነው ያሳልፉት። 16 ሰዓት ይመገባሉ። አምስት ሰዓት ይተኛሉ። የሚተኙት አንዳንዴ ቆመው ነው፣ እንደውም ብዙ ጊዜ ቆመው ነው። የሚገርመው እንዴት ሚዛናችን ይጠብቃሉ? ሌላ ተአምር ነው። ቆመው ይተኛሉ። ሶስት ሰዓት የመዝናኛ ጊዜያቸው ነው። ዝሆን ቅድም እንዳልኳችሁ 300 ኪሎ ግራም የተመገበው ወንድ 150 የዛን ሁለት በእበት ያስወግደዋል። እበቱ ኮረብታ ነው የሚያክለው። አንድ ጊዜ አይደለም እበቱን የሚጥለው፣ ሰላሳ ጊዜ ያህል ነው የሚጥለው። የሚደንቀው አጋጣሚ የተፈጥሮን ተአምር እዛ ውስጥ ታያታላችሁ። የበላቸው እፅዋት ፍሬዎች በሆድቃው ውስጥ ቆይተው ከዛ በኋላ በእበት መልክ ተመልሰው ወደ ምድር ሲወርዱ ሆድቃ ውስጥ የመፈጨትና ቅርፊታቸው የመራገፍ ስርዓታቸውን አካሄደው ልክ ያእበት ጥሩ ማዳበሪያ ሆኗቸው ቅድም ሲበሉ የነበሩት እፅዋት እንደገና ተመልሰው ይበቅላሉ። ብዙ ነው የሚበላው፣ ሦስት መቶ ኪሎግራም ብዙ ነው። ግን የአወላደ ስርዓታቸው በአራትና በዘጠኝ ዓመታት ጊዜ የተደነገገ ስለሆነ አራርቆ የመውለድ ባህሪያቸው ከዚህ ከተፈጥሮ ጋር ያላቸውን መስተጋብር እንዲጣጣም አድርጎ ተፈጥሮ ትመራዋለች። ሲሆኑ በህይወቱ ከ60 እስከ 80 ዓመት ይኖራል ነው የሚባለው። መቶም የሚደፍኑ አሉ። ብልህ አስተዋይ፣ አርቆ ሐሳቢ፣ በደንብ የሚያሳውስ ፍጥረት እንደሆነ አያሌ ምርምሮች ይፋ አድርገዋል። ከአካሉ በጣም ተአምር የሚሰራው ኩምቢው ነው። ኩምቢው 145 ኪሎ ግራም ሲመዝን አንድ ነጥብ አምስት ሜትር ርዝመት አለው። ይሄ ኩምቢ አፍንጫው ነው። ይሄ ኩምቢ ውሃ መጥጫው ነው። ይሄ ኩምቢ ከላይኛው ከንፈሩ ነው። ትልልቅ ግዙፍ የሆኑ አካላትን የማንሳት አሁን ኤዥሆስ ይሄን ይሰራል እና እስከ 207 ኪሎ ግራም የሚመዝን ክብደት ያነሳል። የሚደንቀው አጋጣሚ ሳንቲም ከኪሳችሁ ይወድቅ ያንንም ሳንቲም በኩምቢው አንስቶ ኪሳችሁ ውስጥ እንደሚጨምር ስንቶቻችሁ ታውቃላችሁ? እና ኩምቢው ተአምር ነው ለእኔ ሁለት እጆች አለኝ፣ ምን ያህል ሰርቼባቸዋለሁ? ሕሊና ያለኝ ምን ያህልስ ውጤታ መሆኝባቸዋሉ? እያልኩ ከሰውነት ጋር እያያዝኩ እንዳመሰለ ስል ያደረገኛል። ጥርሱ 60 ኪሎ ግራም ይመዝናል። ስልሳ ዓመት የሆነው ሴቷ ዘጠኝ ነጥብ ሁለት ኪሎግራም ድረስ ይመዝናል። ጆሮ 2 ሜትር ስፋት ሲኖረው አንድ ነጥብ አምስት ሜትር ደግሞ ርዝመት አለው። ዛፍን በቀላሉ መገንደስ ምንም ከባድ ነገር አይደለም። እንዳውም የሱ እግር አንዳንዴ ከዛፉ ውፍረትም ገዝፎ የሚታይበት ጊዜ አለ። ቀደም ብዬ እንዳልኳችሁ 16 ሰዓት ምግብ ላይ ነው የሚያሳልፈው። የተለያዩ እጽዋትን ነው የሚመገበው። አምስት ሰዓት አሪፍ የረፍት ጊዜው ናት። ቆሞ ያንቀላፋል። ሲያስፈልግ ምድር ላይ የሚጋደምበት ጊዜ አለ። አንዳንዴ በማጥ የሚዋጡበት፣ ከዛ ለመውጣት አሳራቸውን የሚያዩበት ጊዜ ይከሰታል። እንደዛም ሆኖ ግን ዝሆን በምንኖርበት ፕላኔት ላይ ግዙፉ ፍጥረት እንደሆነና እንደተከበረ ኖረዋል። በጥንት ዘመን አሌግዛንደር ዝግሬት ከመቄዶንያ ተነስቶ ፐርሺያ የአሁኑ ኢራንን ለመውረርና ለማንበርከክ የተጠቀመው ዝሆንን ነው። ሃኒባል እንዲሁ ሮምን የመታው በዝሆን እገዛና ዝሆንን ለሸክምም ለገልቢያም በሚጠቀምበት አይነት ሁኔታ ነው። ሁሌም ሲጓዝ ዝግ ብሎ ቀስ እያለ እስከ ስምንት ኪሎ ሜትር ድረስ ይሁን እንጂ በሚሮጥ ጊዜ እስከ አርባ ኪሎ ሜትር በአንድ ሰዓት ውስጥ ፉት ማለት ይችላል። በእኛ ሀገር በተካሄደ ዘመቻ ላይ ዝሆን ተካፍሏል። ታሳውሱ 1860 ጀናል ናፒር ከህንድ ዘምቶ አጼ ቴድሮስን ሊወጋ ሲመጣ መቅደላ ድረስ መሳሪያ በማጓጓዝ ዝሆን ትልቅ ሚና ነበረው። ከልጅነቴ ጋር ላያይዘው ዝሆኑን ልጅ ሆኜ ዛሬ 50 ዓመት ገድማ ነው የሚሆኑ የሚገርም ሆኖ ሀቲሜሪሳቲ የሚል ፊልም አይተናል። ሀቲሜሪሳቲ በህንድኛ ዝሆኑ ጓደኛ ማለት ነው። ራጅሽ ካህን ነው አክተሩ፣ በቅርብ አረፈ 2005 ላይ ማረፉን አየሁ። የኢንተርኔት ኮሚኒኬሽን የኢንተርኔት ግንኙነትን መጠቀም ሲጀምር መጀመሪያ ካየኋቸው ፊልሞች መካከል አንዱ ሀቲሜሪሳቲ ነው። ልጅነቴን ይዞት መጣ። የሚደንቀው አጋጣሚ ሁሉንም ዘፈን አብሬ የዘፈን ነበረ። ከአክተሩ ጋር ይህን ያህል ነው ውስጥ የተጽዕኖ ያሳለ ነው ወድጅው ማየቴን አስታውሳለሁ። የዝሆንን ብቅት ያለ መሆን አትሜሳቲ ጥሩ አሳያል። ከአክተሩ ጋር ገርልፍሬንዱን በሚተዋወቅበትና ፍቅር በሚመሰረትበት ጊዜ እኮ ራሙ ትልቅ ጨዋታ ነበረ። ራሙ የአክተሩ የቅርብ ጓደኛ የሆነ የሌሎቹ ዝሆኖች መሪ የነበረ ዝሆን ነው። ራሙ ትልቅ ሚና ነበረው። ከዛ ደግሞ ለህዝብ ትዕይንት አሳይተው ገንዘብ ሲፈጥሩ በዝሆኖቹ ብስክሌት በመጋለብ በአፍንጫ በመቆም እንደዚህ እንደዚህ ትልቅ ትዕይንትን አሳይተዋል እና የማሰብ አቅማቸው የጋ ነው፣ በደንብ ነው እንትን የሚለው አስታውሳለሁ። ለመጨረሻ ጊዜ በአንድ ፊልማ ላይ አክተሩ ሊገለው ሲ ራሙ ሲከልለው እንደዚህ ነገር ነው እንትን የሚለውና አስራ ዘጠኝ መቶ ስድሳ አምስት ዓመት የነበርን ታዳጊ ህጻናት ሰክረን ነበረ። የዛን ጊዜ ደግሞ በኢትዮጵያ ሬዲዮ የሃቲም ሪሳቲ ማስታወቂያ ይለቀቃል። ሃቲም ሪሳቲ እይናል ቸልቸል ቤሪሳቲ የሚለውን ዘፈን ይለቅና ከዛ በዛ ሙድ ውስጥ እያለን ለመጨረሻ ጊዜ እያለ ያስተዋውቃል። አንዳንዱ ምን ቢያደርግ ጥሩ ነው አንዴ ልጅ እንገጠመኛል እና ላውጋችሁ ሀቲሜድሳቲ ለመጨረሻ ጊዜ ብሎ ሲለፍፍ፣ አሁን በቅርብ ያረፈ አንድ የልጅነት ጓደኛችን የእኔ እንኳን ታናሼ ነው። የዕለት ዕለት ሚኒስትሪ ነበረ። ሚኒስትሪ ፈተና አለ፣ ሽልንግ አለው። ከዛ ሲኒማውን መግባት አማረው። ማስታወቂያውን ደሞ አመነው። ለመጨረሻ ጊዜ ሀቲ ሜሪ ሳቲ ራጅሽ ካን እንደተጫወቱ ምናምን እያለዚህ ምንም አልቻለም፣ መግባት ነበረበት። ገባ። ስለ ሽሙራ ምክንያቱም ሚኒስትሪ ይደገማል። የሚቀጥሉ አመት እኮ መውሰድ ይችላል ሚኒስትሪ። ሀቲ ሜሪ ሳቲ ግን በህይወት ሳይደገም፣ ሌሎች ጓደኞቹ አይተው ልቡ ስቅል ብሏል። ምንም አማራጭ የለውም። ሽልንጉን ከፈለና ሲኒማ ራስ ገብቶ ሀቲ ሚሪሳቲ አየ፣ ተደሰተ። እዛ ደስታ ውስጥ እያለ ቤት ሲመጣ ግን ቤቱ ሲኦል ሆኖ ጠበቀው። ምክንያቱም ሚኒስትሪ አልተፈተነም። እናቱ ማማ ግምጃ ጠግቦ ነው ብለው ዘነዘናና መቆጫ አምጥተው ይቀጥቀጥልኝ ቆለጡ አሉ። ድፍን አገር ነው ግልበት ብሎ ጨርቆስ ተለምነው በፍጹም

ያኔ ድራፍት ብርቅ ነው። በዘመድ ነው የሚጠጣው። ለሰፈር ልጆች ያደላል አለ አለና፣ ከትንሽ ቆይታ በኋላ ከዚህ አለም በሞት ተለየ። በሞቱን ስሰማ ከዛ በኋላ ብዙ አልገፋም ትምህርቱ። ሞትን የሚያክል ዕዳ ያለበት ልጅ እንኳንም ደስ ያለውን ፊልም አይቶ ሞትን ተቀበለን። ያልኩትም ሚኒስትሪ እንዳሰበው የሚቀጥለው አመት ተፈትኖ ይሆናል። በዝሆን ላይ በማርች 2005 ላይ መሰለኝ ዘ ኢኮኖሚስት ላይ አንድ ጽሁፍ አንብቤ ያለኝ። አሁን ያለችውን እስራኤል የሚያክል ደቡብ አፍሪካ ውስጥ አንድ የዱር አራዊት መናኸሪያ አለ። ትልቅ ነው፣ እስራኤልን ነው የሚያክለው ስፋቱ። ሙሉ በሙሉ ሙሉ ተዋሪዎች ናቸው። በአንድ ወቅት ላይ ወሊዳቸው ጨመረ ይላል የዝሆኑ ኃላፊ። ጨመረና የግድ መቀነስ አለባቸው። አደጋው በሬ አጠገብ በሬ ማረድ ትችላለህ። ምን ይህኛው ዝም ብሎ የቀረበለትን ገፈት እየበላ ወይም እንትን እያመነሸገ ያኛው ሲታረድ ዝም ብሎ፣ ዝሆንን ግን ዝሆን ፊት መግደል አትችልም። ዝሆንን የምትገል ከሆነ መላውን ቤተሰብ ነው ማጥፋት ያለብህ። ምክንያቱም ዘጠኝ ከዘጠኝ እስከ አስር ብያለውኝ፣ አንዳንዴም ደግሞ ከሁለት እስከ ሀ የሚሆኑበት ጊዜ ያለ። ሁሉንም ቤተሰብ ነው የምታጠፋው። ካላጠፋህ በህይወት የተረፉት በሙሉ የሰው ዘር መቆሚያ መቀመጫ ነው የሚያሳጡት። በአቅራቢያቸው ያለውን ማሳ ያበላሹታል። ያገኘውን ደፍጥጠው ጨፈላልቆ ይጨር። በጣም ረጅም ጊዜ ይፈጃል እንዲረጋጉ ለማድረግ። አሁን ከእነሱ መሀል ቅድም የማወራ ነው ብያለኝ፣ ሴቷ ብትሞት ልክ እንደ ሰው ነው ከበው የሚያለቅሱት። ተመልሳ ቆማ እንድትሄድ ገፍትራ ሁሉ አለ። ታድና በምትወርቅበት ጊዜ ደግሞ በዙሪያው ያለውን ያጠፋዋል። ይሄ መካነ አራዊት ታስቦ የነበረው ለጥቂት ዝሆኖች ነው። በአጋጣሚ ተራብተው ወደ 12ሺ ደረሱ ይላል ዘ ኢኮኖሚ። 12ሺ ሲደርሱ መወገድ አለባቸው ተባለ። መንግስት ስናስፈቅደው እንዲወገዱ ሆነ። 12ሺ ገደማ የተገደሉ መሰለኝ። የቆየ ንባብ ነው ይህ። በጣም አስደንግጦኛል። ለምን እንደዚህ አይነት ጭካኔ የጨከኑ ብዬ እንዳብሰለ ስላረገኝ፣ ምናልባት ለዘር ማትረፍ አይቻልም። ቀደም ብዬ እንደነገርኳችሁ ባህሪያቸው ለአደን የሚመች አይደለም። ያይሃል ድራሽን ያጠፋዋል፣ አጫውታችኋለሁ። እና እንዲህ ተደርገው እንዲወገዱ መሆኑ ዘ ኢኮኖሚስት ላይ አንብቤያለሁ። የገረመኝ በዓለም ላይ የተለያየ ተቋማት አሉ። የሰው ልጅንም ደህንነት መጠበቅ ግባቸው የሆን ሆኖ ያህል የዱር አራዊትንም ደህንነት መጠበቅ ግባቸው ሆነ ተቋማት አሉ። እነዛ ተቋማት በዛን ጊዜ ምንም አይነት ድምፅ አለማሰማታቸው በጣም ገርሞኛል። በእንደዛ መልኩ እስራኤልን በሚያክል ምድር ላይ የነበሩ ወደ 12 የሚጠጉ ዝሆኖች መወገዳቸውን ማንበቤን አስታውሳሉ። ኬንያ ውስጥ ነው። ኬንያ ያው የዱር አራዊት ጽሕፈት ቤት ትሄዳለህ። ማን እንደሆንክ ታስፈቅዳለህ። የምታድነው የዱር እንስሳት የትኛው እንደሆነ ትናገራለህ። በምርጫ አደኑ ይፈቀድልሃል። ብዙ ጊዜ እድሜያቸው የገፉትን ነው። ይህ ሰው ዝሆን ማደል ነው የፈለገው። ስለዚህም ዝሆን አስፈቀደ። ዱር ሄዱ፣ አገኘው። ዝሆኑን አነጣጠረ፣ ተኮሰ፣ መታው። ዝሆኑ ግን አልወደቅም፣ ፈሸህና አመለጥ ሊፈልጉት ሊያገኙት አልቻሉም። ሰውየው እድሉ ሞክሯል። መንግስት የሚገባውን ክፍያ አግኝቷል። ተነስቶ ወደ አገሩ ይሄዳል። ምናልባት አመት ሁለት አመት ቆይቶ ተመለሰ። ኬንያ መለስ ያ ዝሆን አየው። ታምኑኛላችሁ? አወቀው። በቀጥታ ያደረገው ምንድን ነው? ተንደርድሮ ሄዶ አንዱን አንዳች የሚያክል ግራር ወይም ዝግባ ገፍቶ መንገዱን ዘጋው። ከዛ በኋላ ሰው ይሁን እያዘው እዚህ ድረስ ያስታውሳል። ስለዚህም ከተፈጥሮ አያሌን እንማራቸው የምንችላቸው ርዕሰ ጉዳዮች አሉ። ውስጤ በፈቀደ ቁጥር ቆይ ላውራላቸው፣ ይህም ባጫውታቸው እያልኩ እንቀጥላለን። ዝሆን በጣም አስተዋይ ነው። ቀደም ብዬ እንዳልኳችሁ ትልቅ ጆሮ ነው ያለው። ከአምስት ኪሎ ሜትር ርቀት ላይ የመስማት አቅም አለው። አንድ ነገር ከመሆኑ በፊት የማወቅ የማሽተት አቅሙ ምናልባትም ሁለት ኪሎ ሜትር ገደማ ይሆናል። እስከ ሁለት ኪሎ ሜትር ድረስ ያሸታል ነው ተብሎ የሚታሰበው። ዝሆንን የሚጎበኝ የሚሄድ ሰው አፍሪካ ውስጥ ከሆነ አቧራ አንስቶ ወደ መሬት መልቀቅ መቻል አለበት አካባቢው ላይ ሲደርስ። እንደዚህ በምትለቁበት ጊዜ ንፋስ አቅጣጫን ለማወቅ ያስችላችኋል። ስለዚህም በንፋስ አቅጣጫ ሳይሆን በንፋስ አቅጣጫ ተቃራኒ ነው መቆም ያለባችሁ። በእንደዛ አይነት ሁኔታ ውስጥ በአካባቢው ምን እየተካሄደ እንደሆነ በደንብ ያውቀዋል። በርቀት እርስ በራስ የሚገናኙበትና ምን አይነት ሁኔታ ውስጥ እንዳሉ የሚለዋወጧቸው የድምፅ አይነቶች አሉ። ያንንም አጥርቶ ይሰማል። እንደዛም ሆኑ ተፈጥሮ ምንድን ነው እያደረገች ያለችው ይሄን ልብ ይላል። አሁን ኢንዶኔዥያ አካባቢ መሰለኝ ከቱሪስቶች ጋር ይሄዳሉ፣ ቱሪስቶች የተሸክመው ከአውሮፓ ከአሜሪካ የሚመጡ ቱሪስቶች፣ አሁን እንደዚህ ያን ነገር በጣም ያዝናናቸዋል፣ ማንንም ያዝናናል። ዝሆኑ ላይ ሆነው ይሄዳሉ፣ የሚዝናኑበት ባህር ዳርቻ ላይ ይሄ እያለ፣ ልክ እዛ አካባቢ እንደደረሱ ዝሆኑ ቀኝ ኋላ ዞሮ የተሸከመውን ሰው ይዞ ሸመጠጥ። ምን ሆነ ይሄ ዝሆን? ምን ሆነ ይሄ ዝሆን ብለው ሰዎች ደግሞ ብለው መለስ መከተል ጀመሩ። የሚደንቀው አጋጣሚ ከዛ አካባቢ ገለል እንዳሉ ከፍተኛ ማዕበል መጥቶ ያና አካባቢ ዶጋመድ አድርጎታል። እዚህ ድረስ አንድን ነገር ቀድምህ የማወቅ ጸጋ ምንድን ነው? ምን ያህልስ አብዝቶ ቢሰጠው ነው? ይህን እንዳስብ ያደርገናል። ዝሆን ለተደረገለት መልካም ነገር ማመስገንም ይችልበታል። ዝሆን አንድ አይነት አጋ አጋጥሞት እየሸሸ እያለም በአካባቢው ምን እየተካሄደ እንደሆነ ልብ ብሎ ያስተውላል። ለምሳሌ አይል የጅብ ጎሬን ቆፍሮ የጅብ ቡችሎችን አንበሳ በመግደል ተወዳዳሪ የለውም። በቃ የዘርን የማክመም የማምከን ዘር የማጥፋት አይነት ነገር ሊመስል ይችላል። እንዲህ አይነት ነገር ያደርጋል። እንዲህ አይነት ነገር እያደረገ ዝሆን ካየው ዝም ብሎ ታያልፈው። ብቻውን ከሆነ አንበሳው ይሸሻል እንጂ ዝሆኑን አይጋተረው። ስለዚህም ገስጦት ነው የሚያልፈው። አንድ አይነት በተጧጧፈ ጦርነት ላይ የአንበሳ ትልቅ አንድ ትልቅ አንበሳና አንድ የአቦሸማኔ እናት ብዙ ጊዜ እንደዚህ አይነት ነገር ደቦሎቿ ሊገልባት ነው የሚመጣው እሷ ደግሞ ደቦሎቿ እንዳይገደሉ በቀጥታ ሄዳ ፊቱ ታፈጥበታለች ነገር ትፈልገዋለች። ደቡብ ሶ ደቡብ ነው ያሉት፣ እሷ አቅጣጫውን በሰሜን አድርጋ ታርቀዋለች። በሮጠ ጊዜ አይደርስባትም፣ ከልብ እንኳን ቢሮጥ በፍጹም አይደርስባትም። በደንብ መራቁን ካረጋገጠች በኋላ ቀኝኋ ላዘራ ወደ ደቡሉ ትመጣለች። እንዲህ አይነት ውጥረት ውስጥ እያለ ዝሆን ካጋጠመው ኃይለኛ አስፈሪ ድምፅ ያሰማና አንበሳውን ታቆማል፣ ይለዋል። አንበሳው ወደ ድምፅላ ገለል ነው የሚለው አቦ ሸማኔዋም ተመስገን ብላ ወደ ደቦሎቿ ትመለሳለች። እና እንዲህ እንዲህ አይነት ነገር ያረጋል። የሰው ልጅ መልካም ነገር ካረገለት ያመሰግናል። አሁን ቅድም ተናግሬያለሁ። እንትናቸው ጤናማ ስለሆነ ቀዥቃዣ ነው የዝሆን ደቦል፣ በጣም ይንቀዠቀዣል። እና አንድ አካባቢ አብረው ከእናቱ ጋር ሲሄድ እናትየው ዝግ ብላ ነው የምትራመደው። አንድ ሰው ውሃ አትክልት ሲያጠጣ ያ ያል ደቡሉ ሮጦ ሄዶ አጠጣኝ አይነት ነገር ይላል። ሰውየው ደስ ብሎት ይረጭበታል፣ ውሃ እንዲጠጥ ያደርገዋል፣ እንዲታጠብ ምናምና ምን አድርጎ በደምብ እንዲዝናና ሲያደርግ እናትየው አመሰግናለሁ በሚል ስም እንዲህ እንዲህ እንዲህ ያለች ጭንቅላቷን በመዳሰስ ፍቅርና አክብሮቷን ትገልጻለች። ልብ አድርጉልኝ ተፈጥሮ ምን እያደረገች አጋምዳን ደማትኖር ልብ በሉ ሃያ ሰባት ኪሎ ግራም በገዛ ፒስተን የሚንቀሳቀስ አካል አለው። የአሳ ነባሪስ ምን ያህል ይሆን ብላችሁ አስባችሁ ታውቃላችሁ? ምናልባትም የአሳ ነባሪ የወንዱ ብልት ወደ ሶስት ሜትር ይጠጋል። በትንሹ አጭር አክሱም ሐውልት ነው። በተጨማሪም ከአርባ እስከ ስልሳ ኪሎ ግራም ብልቱ ብቻ ይከብዳል። እንጨዋወታለን። ሰላም